በፊት ላይ ዛሬ በፉፉ ከተለቀቀ በነጋታው ደግሞ በፍቅር ይለቀቅ ነበር። አሁን ግን ከአንድ ቀን ወደ ሁለት ቀንም እየቆዩ እየመጡ ነው። ለማንኛውም ግን ቆይተውም ቢሆን ደስ የሚል ነገር ነው ዛሬ ያየነው። እሱ ምንድን ነው፣ አዲስ ህይወት ጀምረዋል እንግዲህ ዛሬ ሀ ብለው። ለዛም ደግሞ ፍቅር ሳታውቅ ሰፕራይዝ አድርጓታል ቤቱን በፊኛና በኬክ አድርጎ ቀለበት ገዝቶ ዛሬ እንግዲህ ፍቅርን አስደስታታል ማለት ነው። በቲክቶክ ላይ በነገራችን ላይ ዛሬ ቲክቶክ ላይ የፍቅርን እናት እየዘቀዘቁ አንዳንድ እኔ ምን እንደምላቸው ራሱ አላውቅም። ማለት ምን አይነት ሰው ብንሆን ነው። ማለት አንደኛ እሷ ራሱ ጸበኛችሁ አይደለችም። እሷን ራሱን በአካሉ ላታቋትም። ሲቀጥል እንደ ከእሷ ጋር እንኳን ጸባላችሁ ቢባል እናቷን እሷን ካልወደዳችኋት እናቷን አምጥታችሁ መዘግዘቅ ማለት ምን ማለት እንዲሆኑ አላውቅም። ማለት ምን አስባችሁ ነው ማለት፣ እስኪ ወደ ራሳችሁ ተመለሱ መጀመሪያ ማለት ነው። ሲቀጥል ሰውን ካልወደዳችሁት እኔ የሆነ ሰው የሚያስጠላኝ ከሆነ ያንን ሰው ብሎክ ነው የማደርገው። ለምን እንዳላየው ሳየው የምናደድ ከሆነ ያንን ሰው ብሎክ አድርጌ አልከታተለውም። በማንኛውም ሚዲያ ላየው አልፈልግም። ከመጣልኝ እንኳን አንዳንዴ ቲክቶክ መርጣችሁ አይደለም እንደ ዩቱብ የምታዩት ራሱ ስክሮል ስታደርጉት ይመጣላችኋል ያንን ሰው ስክሮል አድርጋችሁ አሳልፉት የማትወዱት ከሆነ ለምንድን ነው ቤተሰብ ሳይቀር እየዘቀዘቃችሁ ሰውን የምታስቀይሙት የምር ይሄ ጥሩ አይደለም ማለት እንዲሁ ጸብ እንኳን ቢኖራችሁ ከእሷ ጋር ትልቅ ደረጃ እንኳን ብትዳረሱ ብለን ብናስብ ጸባችሁ ከእሷ ከሆነ ሰው ልጅ ይኮራረፋል እንደዛ ነው ሰው ከደበረኝ ከዛ ሰው ጋር ከተጣለሁ አኮርፈዋለሁ በቃ ብሄድበት አልሄድም እዘገዋለሁ ግን እዘገዋለሁ ማለት ለዛ ሰው ተንኮል አስባለሁ ማለት አይደለም በቃ ትደባበራላችሁ፣ ትዘጋጋላችሁ፣ ትኮራረፋላችሁ። ያ ሰው ባለበት ቦታ አልገኝም፣ ከመጣ መንገድ ቀይሬ ሊሄድ ይችላለሁ እንጂ ገና ለገና በሚዲያ ነው መታቋት? እሱንም በሚዲያ ማወቅ ብቻ አይደለም፣ ምናችሁ ደርሳ እሷ ኮ ከነ መፈጠራችሁ እራሷ አታውቃችሁም። አንዳንዶቻችሁ ማለት ነው። አሁን የፍቅርን እናት እየገለበጣችሁ፣ እየዘቀዘቃችሁ ቲክቶክ ላይ የምታስረግጡ ሰዎች ማለት ነው። ጤነኛት መስሎኝም የምር የሆነ ሕክምና ምናምን ነገር ሄዱ። ሳይኮሎጂ የምር ነው እያበዳችሁ ነው። ትንሽ ነው የሚቀራችሁ። በቃ ጨርቃችሁ። በቃ ሰው ልጅ በዚህ ልክ ከወረደ ትንሽ ቆይቶ ጨርቁን አውልቆ ይሄ ማለት ነው፣ ሰው ይደበድባል ማለት ነው። አሁን ላይ ሰው ሰው ካልደበደበ አበደ አይባልም። እና ግን ብዙዎቻችን ልብስ ለብሰን ግን ያበድን ብዙ ሰዎች አለን። ይሄ ማለት እብደት ነው ለእኔ፣ ሰው ምንም ማድረግ አልችልም ማለት ነው። እና ልጅቷን ተፋቷት በእናታችሁ በእናቷ ቀልድ የለም። እናቷን ባለፈውም እንደዚህ በፊት ላይ አካባቢ ተናግራችሁ አስለቅሳችኋት ነበረ ማለት ነው። እና ተፋቷት። የእሷ እድገት የሚያስቀናችሁ ከሆነ፣ የእሷ ህይወት የሚያስቀናችሁ ከሆነ መልካም መቃጠል በምንም አታገኟትም። እንግዲህ በስልክ እያያችኋት ትቀጠላላቸው። እሷ እያበበች ነው እየሄድቻለችው፣ እና ምንም ማድረግ አይቻልም። የምር አሁን ፍቅር ምን አድርጋ ነው እዚህ ልክ የጠመዳችኋት ነው? ለዛ ለእንትና ካልዳርንሽ ብላችሁ ነው። ማነው ስሙ ብሩክ እንዴ? እሱንም እኮ እሷ ነች ይዛ አምጥታ ያስተዋወቀቻቸው አይደል እንዴ? ከፉፉ ጋር ስትጣላ ከዚህ በኋላ ፍቅረኛ ነው ብላ ለቪዲዮ አሳየቻቸው። አሁን እሱን ካላገባሽ እንዴ በዚህ ዘመን እኮ እናት ራሱ ይሄን አግቢ ብላቸው እኮ አታገቡም አይደል? ቤተሰብ ራሱ ምን አስባቸው ነው የግል ችግር አለባቸው። የምር አንዳንድ ሰዎች እንደዚህ ናቸው። በቃ የሆነ ለውጣቸውን አይቶ ምናምን ጥምድ ያደርጓቸዋል። ነገር ግን ያው እሷን እሷን ብትሰርቧ ትችላላችሁ እንጂ በዚህ ልክ እናቷን እንደዚህ ማድረግ ተገቢ አይደለም ማለት ነው ሲቀጥል እሷ ራሷ ምን የሚሰደብ ነገር የላትም፣ ምንም በቃ በስርዓት ስርዓት ይዛ የምትኖር ልጅ ናት ማለት ነው። እንደሌላው እንኳን አይደለችም። ፍቅር ማለት ብትጫወት ምን ምትል በራሷ ሙድ ነው። ሰዋት ነካ ስለ ሰው እንኳን አትናገርም ማለት ነውና ስለዚህ ተዋት የምር ለሆነ ሰውን ለመጥላት እንኳን ምክንያት ይኖራችሁ። አሁን ፍቅርን በምን ጠላችኋት ብትባሉ ምክንያት አታገኙ ማለት ነው። ለማንኛውም ወደ ዛሬ ወደ መጣው ዛሬ ይህን ላቸዋለም የመጣሁት ዛሬ የመጣሁት ፉፉ ሰፕራይዝ ስላደረጋት ስለ ፍቅር የዛሬ ቆይታቸው ነበረ። እንግዲህ ታገቢኛለሽ ብሎ ጠይቋታል። እሷም አዎ፣ በሚገባ የወደፊት የልጆቼ አባት ነህ። እኔ ከአንተ ጋ ነው ህይወቴ፣ ጨረቃ ያለ ምድር፣ ጸሐይ ያለ ጨረቃ ነው እንደማት ደምቅውላ በእኔ ህይወትም ያለአንተ ባዶናት ብላው፣ እንግዲህ አንጀቱን ግዝግዝ አድርገዋለች። ለማንኛውም ፍቅር እና ፉፉ ከዛሬ ጀምረው አብሮ መኖር ጀምረዋል። እና ያው ብዙ ጥያቄዎችም ተጠየቀው ነበረ። እንደገና ደግሞ ከሁሉ በፊት ምንድን ነው ያለችው? እስኪ ለእኔ ሳት ነግረኝ፣ በሆድህ የሆነ ነገር ተመኝ እኔም በራሴ የሆነ ነገር በሆድህ እመኛለሁ። የሆነ ቀን ግን የተመኘኸው ያኔ የተመኘኸው ምንድን ነው ብዬ እጠይቅሃለሁ እጠይቅሃለሁ፣ የሆነ ቀን እንድትነግረኝ ብለዋለች። እሺ ተመኘቻለሁ ብለዋል እሱ እሷም እኔም ተመኝቻለሁ ብላለች። እንግዲህ ምናልባት ልጅ ቢኖረኝ በዚህ ሰዓት ልጅ ቢኖረኝ ብ ያስባለሁ ብዬ ያስባለሁ እና ደግሞ ምንድን ነው ያለው የልጆቼ እናት እንድትሆኝ ይፈልጋለሁ ከአንቺ ብዙ ልጆች እንደሆኝ ይፈልጋለሁ ነገር ሲላል እኔ እኮ ገና አስራ ሰባት ዓመቴ ነው ልደግብት ና ያለች ነበረ። አስራ ሰባት ሳይሆን ቢያንስ አስራ ስምንት አስራ ዘጠኝ ነው ተብዬ ያስባለኝ። ምን ትላለች ቤተሰብ? ለማንኛውም በጣም ደስ የሚል ጊዜ አሳልፈው ነበረ። እንግዲህ እነ ፍቅር ልትለያዩ የምትሞክሩ ሰዎችም ቁርጣችሁን ወቁ። በቃ ህይወት ጀምረዋል፣ ምንም ማድረግ አይቻልም። ለማንኛውም ደስ የሚል ጊዜ ነበረ ያሳልፉት ማለት ነው ግን የፍቅርን ፎቶ እየዘቀዘቃቸው ቲክቶክ መነጋገር ያደረጋቸው ልጆች የምር ይደብራችሁ፣ የምር ነው እምላችሁ። በቃ ልጅቷ ኮ ገና ፈላናት ማለት በጣም ልጅ ናት። በዛ ላይ ደግሞ በቃ ተስራበት እምነት አመጣጧን ታውቃላችሁ አይደል እንዴ? ስለዚህ ሲጀምር የታግኝታችኋት ነው የእናንተ እሷ ጠላት ልትሆን የምችለው፣ በምን ተገናኝታችሁ? የምር የምር ጥሩ አይደለም ማለት ምንም አታመጣም። አንዳንዴ በነገራችን ላይ ሰው በጣም የሚነሳብን ስላጠፋን ብቻ አይደለም፣ ምንም እንደማናመጣ ካወቀው ምንም ታመጣለች ብሎ ሰው ሁሉ ትንሹን ትልቁን ሊነሳብን ይችላል። ግን ምናልባት ያው እናቷን እንደዛ ዘቅዝቃችሁ ቪዲዮ ሲንሸራሸር ልታዩ ትችላለች። ምክንያቱም እሷም ያው የሚዲያ ተጠቃሚ ሎች ደስ አይላትም። እስኪ በእናንተ አሰቡት፣ እናንተ ቢትሆኑ ደስ ይላቸዋል አይላቸውም? አለ። ስለዚህ እንዳልኳችሁ የምትወዷት ተከታተሏት፣ የማትወዷት ደግሞ ስክሮል እያረጋችሁ ኦለፉ፣ እንጂ ሰውን ከመሬት ተነስተን ያለምንም ምክንያት እንደዚህ ጥምድ ማድረግ ጥሩ አይደለም ማለት ነው የምር እኛ ሀበሾች አንዳንዴ ይሄ ወደ ኋላ ያስቀረን ተንኮላችን ነው የምር ተንኮሎች በቃ የሚያድግ ሰው አንወድም በቃ እውነት የሚበልጠን ሰው አንወድም የሚሻሻልን ሰው አንወድም ለምን የምር እኔ ብዙ ጊዜ ጥያቄ ነው ማለት ነው እስኪ አበረታቷት ከቻላችሁ ማበረታታት ነው ጸብ አለብኝ በቃ ሳያት እጠላታለሁ የምትሉ ደግሞ አተዋት እንጂ ምንድን ነው በደህና ጊዜ እናቷን ፎቶ እሱንም እሷ ፈልጋ አይደለም የሆነ ፕሮግራም ላይ እናቷን ፎቶ ተነሳች ያንን ፎቶ ይዛችሁ እሷ ስታናድጃቸው ወይም እሷ በቃለ ሲጀምር ምን አድርጋ ነው እስኪያናድጃቸው? ፍቅር ምንም አድርጋ ናልታናጃቸው አችልም ሲጀምር በምን በምን ተገናኝታቸው የምትሰራው ቪዲዮ ራሱ በላይፏ ና በራሷ ና በላይፏ ውስጥ ነው የምሰራው እንጂ ወጣ ያለ ነገር እንኳን የላትም እንደ ሌሎቹ ማለት ነው። እና ለምን በዚህ ልክ ተጠምዷታላችሁ? ለምን? እና ጥሩ አይደለም፣ የምር እንደዚህ አይነት ሰዎች እንደዚህ ሰው ምንም ሳያደርገን የምንጠላ ሰዎች እኛ ጤነኞች አይደለንም። የምር የህመ መጀመሪያው እንደዛ ነው። በቃ ተመሬት ተነስቶ ሰው መጥመድ ይህም የሚባል መስላቸው፣ ቅናት ይባላል። የምር ቅናት ደግሞ ውሃ ማያጠፋው እሳት ነው። እውነት ነው የምላችሁ፣ ከቅናተኛ ሰው ምቀኛ ይሻላል። ምቀኛም መሰላችሁ ምቀኛ ያበረታታችኋል። እናንተ ስራ እንድሰሩ እንድጀግኑ ያደርጋችኋል። ለምን ሰው ሲቀናባችሁ፣ እናንተም ደግሞ የበለጠ ለመስራት ትሞክራላችሁ። ቀናተኛ ሰው ግን ቀናተኛ ሰው እኔም እንደሱ ይለፍልኝ አይልም። በቃ እኔ ሳያልፍልኝ እሷ ለምን አለፈላት? እኔ ቦታ ይለኝ ያለው ያች ሰው ቀድማኝ ዴ ብላችሁ ሰውን ለማጥፋት የሚነሳ ሰው ማለት ነው። ምቀኛ ማለት ማነው? ቀናተኛ ማለት ስለዚህ እች ልጅ ምንም አላደረገቻችሁም። ቪዲዮዋን ማየት ትችላላችሁ። ከአመጣጧ አሁን እስካለችበት ድረስ በላይፏ ነው የመጣችው። በቃ ከፉፉ ጋ ነው የመጣችው። አሁን የምሰራው ከፉፉ ጋ ነው ይህ በመሀል ሰው ከመጣ መብቷ ነው። እንዳመጣችሁ አስወጣችሁ ከህይወቷ ገብቷችሁ አላለ። ሲጀመር ልጁ የመጣው ለቪዲዮ ነው። ሁላችንም እናውቃለን፣ ሁላችንም እናውቃለን። ግን በምን እናገኛት፣ በምን ከሰው ጋር እንገናኝ ከሆነ አላውቅም። ሲቀጥል ከፍቅር ደጋፊዎች ስትጣሉ ነው። እናንተ የፍቅር ደጋፊዎችን ለማናገድ ፍቅርን በዚህ ልክ የምትሄዱባት አስባችሁታል? ለደጋፊ ብላችሁ ማለት ነው። ስለዚህ ጥሩ አይደለም። ወደ ራሳችሁ ተመለሱ። ልጅቷ ላይ ፋን ትንሩበት አይመለከታችሁም ነው ምላችሁ ሳንታቸዋል የምሬ ነው እምላችሁ ማለት ጀግና ከሆናችሁ እስኪ ለቁም ነገር አድርጉት። ስልክ ይዛቸዋል አደለ? ሁላችሁም ተች ስልክ ነው አደለ ያላችሁ? ሁላችሁም ዋይፋ ያላችሁ አደለ? ስለዚህ ሊቭም ከገባችሁ ለመልካም ነገር ብዙ ነገር እኮ አለ አደለ እንዴ! ብዙ ነገር ተጠቀሙበት እንጂ በማያገባችሁ ሀያ አራት ሰዓት የሰው ፎቶ ዘቅዝቃችሁ ከጠዋት እስከ ማታ ጥሩ አይደለም። የምር ጥሩ አይደለም። ዛሬ ላይ በልህ በምናምን ግን ነገር ትጸጽ ትቆታላቸው ማለት ምንኝ ነው ያኔ ምንኝ ነው እንደዚህ ያደረግኩት ብለሽ ራስሽ በሰራሽው ስራ ትጸጸቻለሽ ማለት ነው። ስለዚህ ቪዲዮ ስንሰራ ሚዲያ ላይ በተለይ ሚዲያ የያዘው ነገር በጣም ከባድ ነገር ነው። የምር ሚዲያ ላይ ወጥታችሁ ከመናገራችሁ በፊት ለብቻችሁ ሆናችሁ አውጥታችሁ አውርዳችሁ ኤዲት ማድረግ ከቻላችሁ ኤዲት አድርጋችሁ ነው መፖሰት ያለባቸው እንጂ ጭራሽ ሊቭ ላይ ስትሆኑ ማለት ነው። ስሜታዊ ትሆናላችሁ። የአንዷ ደጋፊ መጥታ እዛ ጋ ሀሳብ ትሰጣለች። ከዛ እናንተ ደግሞ ስሜታዊ ሆናችሁ አፋችሁ ላይ የመጣውን ትናገራላችሁ። ገብታችኋል? ያ ማለት በቃ የምላስ ወለምታ ምንድነው ነው በቅቤ አይታሽም ይባል ነገር አለ ና ሰው ሲናደድ የሚናገረውን ስለማያውቀው እዛ ጋር የሆነ ነገር ትላላችሁ ማለት ነው። ስለዚህ ጦስ ትሆናላችሁም፣ ጦስን በላያችሁ ላይ ታመጣላችሁ ማለት ነው። ስለዚህ ጥሩ አይደለም፣ የምሬ ነው ጥሩ አይደለም። እንደዚህ አታድርጉ። ይህ ኢትዮጵያ ውስጥ ብትሆኑ ራሱ በህግ እንደሚያስቀጣችሁ ታውቃላችሁ። መክሰስ ትችላለች። አንቺ ማንነታችሁን በደንብ ካወቀች እንደዚህ እንደዚህ አድርጋ እናቴን ክብር እንደዚህ አድርጋልሽ ከተባልሽ ዛሬ አረባ ጋር ልትኙ ትችላለች፣ ነገ ኢትዮጵያ ስገቢ ጋማ ትባያለች። ለምን? ፓስፖርት ይታወቃል፣ የፓስፖርት ቁጥር ይታወቃል። እዚ ሆነ ራሱ አንዷን ጓደኛሽን ሀይ ብላ ስለ አንቺ ምንነት ከስከ በመጠየቅ ትችላለች። ከዛ እናቴ ኤርፖርት ስገቢ የፖሊስ ጋማ ይልሻል ማለት ነው። አረባ ሀገር ነኝ ብላችሁ በጣምም አታብዙት ማለት ነው። ገብታችኋል አይደለ? መቼም ዘላለም አረባ ሀገር አትኖርም፣ የአምስት አመቱ የአስር አመት ከዛ ትገቢ ያለሽ፣ ያኔ ከኤርፖርት ገማት ትባያለሽ ማለት ነውና እያያችሁ ነው አይደለ? መሳደብ በፊት ኖርማል ነበር፣ አሁን ግን ህጉም ጠበቅ ስላለ፣ ሰውን ከመሬት ተነስታችሁ ሀሜት ራሱ ጥሩ አይደለም፣ ሀሜት ራሱ ነው የምላችሁ። ለምን በስም ማጥፋት፣ በስም ማጥፋት ያስወቅሳቸዋል ማለት መረጃ እስከሌላችሁ ድረስ ከሌኮ እንዲ እንዲ እንዲያደርጋለች ብዬ ብናገር